መካነ ሰላም ኑር መስጂድ በግፍ የተገደሉት ሼክ ጀማል ከማል ማን ነበሩ? ሰላም አሌይኩም ወረህመቱላህ ወበረካቱ። ሰላም ቡድና የተከበራችሁ ቻናል ተከታታዮች ባላችሁ በሰላማችሁ ብዛት ይበል። ሀሩን ሚዲያ ያጋራን መረጃ እንግዲህ አሊማችን ኡስታዛችን ሼካችን ሼክ ጀማል ከማል ማን ነበሩ የሚለውን በስፋት ዳሰውልናል። እሱን ማስደምጣችሁ ይሆናል። አላህ ይዘንላቸው፣ አላህ ሸሂድነትን ጸጋ ያጎናጽፋቸው፣ ሌሎችንም የሞቱትንም ጭምር ማለት ነው። እጅግ በጣም በሚያሳዝኑ ሁኔታ እንግዲህ ከሰሞኑ እንግዲህ የአዛን ማይክ እንደጨበጡ አዛናቸውን ሳይጨርሱ የተገደሉት ሼክ ጀማል ከማል ማን ነበሩ የሚለውን በስፋት አስመለክታችኋለሁ። ሙሉ በጋራ እንመልከት። ይህን ቪዲዮ ላይክ እያደረጋችሁ ለብዙዎች ተደራሽ አድርጉት። የመካነ ሰላም ኑር መስጂድ በግፍ የተገደሉት ሼክ ጀማል ከማል ማን ነበሩ? ሙሉ ስማቸው ሼክ ጀማል ከማል ኢሳ ይባላሉ። ተወልደው ያደጉት በደቡብ ወሎ ዞን ቦረና ወረዳ 027 ቀበሌ ልዩ ስሙ ከቶ ተብሎ በሚጠራው አካባቢ ነው። ሼክ ጀማል ዕድሜያቸው ለቁርአን ሲደርስ ከሼክ አህመድ ጠንቅሹ ለሶስት ለ3 ዓመታት ፊቅህን ከሼክ ሙሐመድ ሐምዛ ላይ ለስድስት ዓመታት ንሁንና ሶርፍን ከእውቁ የቦሮና የከቶ ሀሪማ ከሼክ ኢድሪስ ሙሐመድ ላይ ለሶስት ዓመታት እንዲሁም ወደ አዲስ አበባ በመሄድ ከታላቁ አሊም ዶክተር ሼክ ሙሐመድ ሐሚድዲን እና ሼክ ሙሐመድ ሐሰን መልዩ ላይ ለአራት ዓመታት ኢልምን ቀስመዋል። ሼኩ ከ16 ዓመት በላይ በኢልም አሳልፈዋል። በ2012 አሲም በተባለ የቁርአን አቀራር ስነ ዘዴ ምርጥ ቃሪነታቸውን በማስመስከር ተሸላሚ ነበሩ። በዳሩል መዕሩፍ ኮሌጅ ከፍተኛ ውጤት በማምጣት ከዶክተር ሙሐመድ ዘይን ኑሩ ሁሴን እጅ እጃዛ ለማገኘት የበቁ እንቁ አሊም ነበሩ። ደከመኝ ሰለቸኝ የማያውቁት አሊም የቀሰሙትን እውቀት ወደ ተግባር ለመለወጥ በኦሮሚያ ክልል አርሲ ዞን ዶዶታ ወረዳ በአዋሽ መልከሳ በመስጅድ ኢማምነትና በሙባረክ የቁርአን ማዕከል ኡስታዝ ሆነው አገልግለዋል። በ2011 ከመርከዙል ኢብኑ መስዑድ ስልጠና በብቃት በማጠናቀቅ ከሼክ ኤልያስ አህመድ እጅ የምስክር ወረቀት ተበርክቶላቸዋል። ሼክ ጀማል ከአርሲ ወደ ትውልድ ቦታቸው መካነ ሰላም መመለስ ህዝባቸውን በማስተማር ቀጠሉ። ሼክ በመካነ ሰላም በታላቁ መስጂድ ኑር ኢማምና ኸጢብ እንዲሁም በኡስታዝ በተመሳሳይ በመካነ ሰላም በመርከዘልሱና በኡስታዝነት እያገለገሉ ነበር፣ ሸሂድ እስከሆኑበት መስከረም 23 2018 ድረስ የቦሮና ወረዳ እስልምና ጉዳይ ምክትል ሰብሳቢ የነበሩ ሲሆን ኸይር ባለበት ሁሉ የማይጠፉ ሼክ ጀማል ከ2013 ጀምሮ የፊሰቢሊላህ በጎ አድራጎት ማህበር ምክትል ዳይሬክተር ነበሩ። የአላህ ውሳኔ ሆነው ሼክ ጀማል ለሰባት ዓመታት ያክል ባሰገዱበት፣ በመከሩበት፣ በዘከሩበት ቦታ ላይ ለአዛን ማይክ እንደ ጨበጡ ስጁድ ያደረጉበትን ግንባራቸውን በግፍ በጥይት ተመተው ሸሂድ ለመሆን በቅተዋል። ሼክ ጀማል ከማል አራት የቲሞችን ጥለው አልፈዋል። ስርዓተ ቀብራቸውም አብሯቸው ከተገደሉት አራት ሙስሊሞች ጋር በመካነ ሰላም አያሌው ባህሩ የሙስሊም መካነ መቃብር መስከረም 24 2018 ዓ ም ተፈጽሟል። አላህ ይዘንላቸው። አላህ የሸሂድነትን ጸጋ ይጎናጽፋቸው። አላህ ቀብራቸውን ሰፊ አድርግላቸው። ይህን ይመስል ነበር። እንግዲህ ሼክ ጀማል እነማን ናቸው የሚሉትን እንግዲህ በዝርዝር ቀርቡላችኋል እጅግ በጣም ከብዙ አሊሞች እውቀት የቀሰሙ እንዲሁም ደግሞ ሼኩ ለ16 ዓመታት በላይ በኢልም አሳልፈዋል እጅግ እንግዲህ በጣም የእውቀት ባለቤትም ጭምር ናቸው ነገር ግን እንግዲህ ብዙ ቦታ ሂደው ቀርተው እውቀትን ቀስመው ለሀገሬ ለትውልድ ሀገሬ እንዲሁም ደግሞ ለህዝቤ አስተዋጽኦ ማበርከት አለብኝ ህዝቤን ማገልገል አለብኝ ብለው ወደ መካነ ሰላም ከተመለሱ እንግዲህ ሰባት ዓመታትን አስቆጥሯል ሰባት አመታትን በአሰገዱበት ሙዓዚን በሆኑበት እንግዲህ በመከሩበት መስጂድ እንደተገደሉ ተነግሯል። እጅግ በጣም የሚያሳዝን መረጃ ነው። ኢና ሊላሂ ወኢና ኢለይሂ ራጁን። እጅግ ያሳዝናል። ለቤተሰቦቹ ደግሞ አላህ ሶብርን ይስጣቸው። እንግዲህ በዚህ በምስሉ ላይ የምትመለከቷቸው ናቸው ሼክ ጀማል ከማል የሚባሉት ማለት ነው። ብቻ በጣም ያሳዝናል። ከእንደዚህ አይነት ነገር አላህ ህዝበ ሙስሊሙን ይጠብቅ፣ እንሻላ እንዲሁም ደግሞ እንግዲህ እሳቸውንም አብሯቸው የሞቱትንም ጭምር አላህ የጀነተል ፍርዶ ሲያደርጋቸው፣ የተጎዱትን ደግሞ ወደ ሆስፒታል ገብተዋል ሲባል ነበር። እነሱንም ደግሞ አላህ ይዘንላቸው፣ አላህ ያሸራቸው ለማለት እወዳለሁ። እናንተም ዱዓ እንድታደርጉላቸው በዙ አጋጣሚ መልክቴን አስተላልፋለሁ። እንሻላ አሁንም ደግሞ አንዳንድ ነገራቶች እየተሰሙ ነው። በዛው በመካነ ሰላም አንዳንድ ተንቀሳቀሱ አይደለም፣ አሁንም ስጋት አለ የሚል መረጃም አለ። ለማንኛውም እንግዲህ ህዝበ ሙስሊሙ ነቅቶ ሊጠብቅ ራሱን ከለል ሊያደርግ ይገባል፣ የተለያዩ መረጃዎችን መለዋወጥ አለበት ብዬ አምናለሁ። በተረፈ አላህ እንግዲህ ይጠብቃችሁ ለማለት ወዳለሁ። አዳዲስ ነገር ሲወጣ ወደ እናንተ የማደርስላችሁ ይሆናል። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ መልካም